የሲዮን እሳቱን ስቃዩን እያየች ለፍጥረታት ሁሉ ሰላም የምተውላችኋለሁ። ሰላም ምንድን ነው? ብዙ ሊቃውንት ብዙ ትርጉም ሰጥተውታል። የነፍስ መረጋጋት ነው ብለው ይተረጉማሉ። ሰላም ማለት የነፍስ መረጋጋት። ሁለተኛ ደግሞ የአእምሮ ጸጥታ ነው ብለው ይተረጉማሉ። ሰላም ማለት የአእምሮ ጸጥታ ሶስተኛ ሰላም ማለት የበጎነት እረፍት ማለት ህብረት ማለት ነው። የበጎነት እረፍት። አራተኛ ሰላም ማለት የፍቅር ገመድ ማለት ነው ይላል። የፍቅር ገመድ። አምስተኛ ሰላም ማለት ጽኑ ተስፋ ማለት ነው ይላል። ጽኑ ተስፋ። ለሰው ሰላምን የሚሰጠው እነዚህ ናቸው። የአይምሮ ጸጥታ፣ የነፍስ ስክነትና መረጋጋት የበጎነት ህብረት፣ የፍቅር ገበት፣ ጽኑ ተስፋ፣ እነዚህ ለሰው ልጅ ሰላምን ይሰጡታል። አላችሁ? የላችሁም? አላችሁ? እግዚአብሔር ከሁላችን ጋር ይሁን። ሰላም ማለት እነዚህ ናቸው። እነዚህን ያገኘ ሰው የነፍስ ስክነት ወይም የነፍስ ረፍት፣ የነፍስ መረጋጋት የሚመጣው ነፍስ ሁልጊዜ ሩጫዋ እግዚአብሔርን በማግኘት ላይ ነው። ነፍስ ከእግዚአብሔር ጋር ስትገናኝ ሰው ሰላማዊ ይሆናል። በነገራችሁ ላይ ሰይጣን ክርስቶስ ከሰዎች ጋር እንደሌለ የሚያረጋግጥበት አንዱ ማረጋገጫው ሰላም የለሽ መሆናቸውን በማየት ነው። ሰላም የሌላቸው ሰዎች ክርስቶስ ከእነሱ ጋር እንደሌለ ምስክሮች ናቸው። አንድ ነገር ሲሰሙ ፊታቸው ደህን የሚለብስ የሚደነግጡ የሚረበሹ በትንሽ ነገር ቁጣቸው የሚነድ ተስፋ የሚቆርጡ የጀመሩትን የሚያቋርጡ መንገዳቸውን የሚያቆሙ እቅዳቸውን ሁሉ የሚያበላሹ በአንድ ጊዜ የሃያ የሰላሳ የአርባ ዓመት እቅዳቸውን በሰላሳ ደቂቃ ጠብ ሁሉ የሚያበላሹት እነዚህ ክርስቶስ አብሯቸው የለም። ፍርሃት ፍርሃት የሚላቸው እነዚህ ክርስቶስ አብሯቸው የለም። ነፍስ ከክርስቶስ ጋር ስትገናኝ ሰው በጦርነት መካከል በሰላም ያድራል። ነፍስ ከክርስቶስ ጋር ስትገናኝ ምንድነው የሚያገናኛት? ጸሎት ያገናኛታል፣ ንጽህና ያገናኛታል። ኃጢአትን አውጥቶ መጣልና መናዘዝ ነፍስን ስክል ብትል ያደርጋታል። በሰላም ሀገሩ አንድ ዝምር ያደርጋታል። የኃጢአትን ሾህ የደቀላችሁላት ነፍስ ሁልጊዜ ሰላማዊት ናት ካልሆነ ግን ወፍ ታውቃላችሁ በቃ እዚህ እዚህ ዱብ ሊቃውንቱ እግዚአብሔርን እግዚአብሔር ያላገኘችና ያልተረጋጋች ነፍስን በምን ይመስሏታል በድንቢጥ ወፍና በእንቁራሪት ይመስሏቸዋል ድንቢጥ ወፍ ታውቃላችሁ? ቀናችሁ ምንድን ነው ስራዋ እኔ እንጃ ሀያ ሰከንድ እኮ ራሱ ቁጭቁጭ አትልም። ምንድን የምትለው በቃ ስራዋ እንደዚህ ነው ማለት ድንቢጥ እንደዚያ ነው። ምና በኖረች እዚህ አካባቢ በቃ ድጭቁጭ ጤፍ እኳ አንደፍተንላት ቆማ እንደ እስከምትጠግብ አትለቅም። እንደዚህ ነው የምትለው ድንቢጥ ናት ማለት ነው። እግዚአብሔርን ያጣች ነፍስ ሁሉ ቦታ ነው የምትሄደው፣ ሁሉ ቦታ ዘፈኑን ትሞክረዋለች። ድራማውን ትሞክረዋለች፣ ጭፈራውንም ትሞክረዋለች። ሰውም ትቀይራለች፣ ጓደኛም ትለውጣለች። ሌላው ቀርቶ እኮ በጸሎትም አንረካም እ የጸሎት መጽሐፉ ራሱ ወረት አለብን እ አንዱ ደግሞ ደስር አዳ ይሄ ነው ጥሩ ደግሞ መተው ንስሐ አባት ራሱ እኮ አያረካንም። ታውቃለች በፍጹም አያረካንም መቀየር አንዱ ጓደኛችን ይህኛን አባት ዛሬ ወራዊ ስብሰባ ሰብስቦ የመከሩን ምክር መስማ በስንት ጊዜ ነው? በወር በወር። የኛ እኮ በወር ከሁለት ሳምንት የሚያደርጉት ወደ እናንተ መምጣት ፈልጋለሁ ይላል። ከዛ ደግሞ ምን ቢሆን ደግሞ ሌላ ልገልብጥላችሁ፣ እኛን አባት እኮ በወር በወር ይሰበስቡናል። በጣም ቤታ ያሉ አስተማሪ፣ ወደ እናንተ መምጣት ፈልጋል። የኛ እኮ በሁለት ሳምንት አንቀው አጣደፉን። አያችሁ ሰው በወር ከሁለት ሳምንት ሆነ አነሰን ብሎ ይሄ ይላል። ደግሞ መልሶ ደግሞ በሁለት ሳምንት ሁለት ሳምንት ያጣድፉናል፣ የእናንተ ጥሩ ናቸው አያጨናንቁም ይላል። ደግሞ ሰው እንዲሁ ምን ያህል መከራ እኮ ነው እንደው ነው። እንዲህ አለ። ለምንድነው? ሰላም ከማጣታችን የተነሳ ነው። ሁሉ ቦታ ላይ መቆፈር፣ መቆፈር፣ መቆፈር፣ መቆፈር፣ መቆፈር፣ መቆፈር፣ አንዱን ቦታ ላይ ጥም የሚቆርጥ ነገር አላገኘም። ሁሉ ነገር መሞከር ብቻ ነው። ጥማችን አልተቆረጠም። ስለዚህ ማሰብ አለብን። ነፍስ ክርስቶስን ማግኘት አለባት። ለክርስቶስ ዓላማ እንድትኖር ማሰብ አለባት። ክርስቲያን መሆን ማለት ህግ ማሟላት አይደለም፣ ክርስቶስን እያሰቡ ለክርስቶስ መኖር ነው። ለክርስቶስ ስንል ህግ እናሟላለን እንጂ ለህግ ብለን ክርስቶስ እናገኘዋለን ማለት አይደለም። ስለዚህ እንቁራሪት እሳ ምንድናት እንቁራሪት አታውቋችሁ እስኪ እንቁራሪት ስትሄድ አይታ ታይቶ የሚያውቅ ሰው እንዴት እንደም ነው የምትለው ዝልል ዝልል ትላለች በጣም ጥሩ አባ ንገሩ በቃ ዝልል ዝልል ነው እኛስ ብዙ የምንዘለው ነገር የለም መዝለል ግን የሚያስደንቀው ደምቀው ምንድነው አንዴ እዚህ ዱብ ምትሄደው ወደዚህ ነው ወደፊት ነው አንዴ ወደ ቀይ ከዛ ደግሞ ስላሽ ሰርታ ደግሞ አንዴ ወደዚያ ወደ ግራ አንዴ ወደዚያ። አንድ ወደዛ እያለች ነው የምትሄደው። ስትሬት ሆኖ ሳለ መንገዱ ግን ምን ይባላል? የእንቁራሪት እስቲ ቀኝና ግራው ነው የእንቁራሪት መንገድ ማለት። የብዙ ሰው ክርስትና እንደዚያ የእንቁራሪት መንገድ ነው። ዝም ብሎ በቃ ዚያም ዚም፣ ከጥንቆላው፣ ከጸሎቱ፣ ከዘፈኑ፣ ከመዝሙሩ፣ ከንትኑ፣ ከንትኑ፣ ከንትኑ፣ ከንትኑ ያዋጣ የሚኖረው ይኖረው። ይህንን መለየት ይገባል። መንገድ ከሆነ መንገድ ነው። እስቲ መንገድ ላይ ሄዱና እንደዚህ እንደዚህ እንደዚህ ገለጡ። አስፋልቱ ላይ ሄዱና መኪና አመጡ። ምን ይላል? ገጫቸዋል። ነፍሳችን ትገጫለች። ተስፋ የምትቆርጠው ለዚያ ነው። ግራውን ቀኙ፣ ግራውን ቀኙ ስትል ሰይጣን ይመጣና በማትችለው የመከራ መዶሻ ናናዋን ይቀጠቅጠዋል። ከዛ ተስፋ ቆርጣ ትወድቃለች። ይሰለቻታል? ተነሽ ብንላት ስንት ቀን ስናዘዝ እኖራለው? ስንት ቀን ነው የምናዘዘው? ስንት ቀን ነው የመወድቀው? ትላለች ከዚያ በኋላ ምን ይጎለናል? ጽናት ስለሚጎለን አላማ ስለሌለን ነው። እና ጌታ ሰላም እሰጣችኋለሁ፣ የነፍስ መረጋጋት የነፍስ መረጋጋት ይሆኑ አይደል? ለምሳሌ አሁን እንዲሁ ካለመረጋጋታችን የተነሳ እኮ ጨርሰን ማዳመጥ እንኳን ራሱ እንኳ አንችል። ወይም ምን ያህል ምለቅ አይጣ ላይ ድረስ እኮ ነው በሆኖች ማለት ነው ብሉት ብዬ አሁን እኔ ብናገር ብሉት ብን፣ ምኑን የሚል የለም። ዝም ብሎ ሄዷል። ምኑን እንደሚበላው አውቅ ሰው፣ ልትበል ነው ነው እንዴ ሰው፣ እንደምን አይጠይቅ? ግራ ገባችሁ? ምኑን አይልም፣ ብሉት ይባላል። ቢሄድ ቢያው፣ ያን ነገር ብሉት ብን፣ ይሄድና ምን ይበላው ያልተፈቀደ፣ ወይ በጋር ሰው ይበላል። ለምን ብሉት ብለህ እኔ ዝክሩን ቢሆንስ እንደዚህ ያልኩት ጨርሰን አንሰማም ጨርሰን አናዳምጥም። እንዲሁም ምን አለ መረጋጋቱ እንዴው መዳን ያለ ያደለ ነው። ለፈለ መስከን መረጋጋት አለብን። ዝግ ብለን መወሰን፣ ዝግ ብለን መስማት። ስንት ትዳር፣ ስንት ጓደኝነት፣ ስንት ወዳጅነት በችኮላ ተበላሽቷል። ባለመረጋጋታችን ምክንያት ብዙ ነገር አበላሽተበ ብዙ ውሳኔዎች የተበላሹ ናቸው። ቸኩሎ መግባት፣ ቸኩሎ ማግባት፣ ቸኩሎ መመንኮስ ቆብ ማድረግ እየሮጡ ይሉ ኋላ፣ ማን ይቻለው መከራውን። ገብቶ ምንኩስና እንደዚህች ነጭ ነጠላ እንዳትመስል ጓዴ፣ ብዙ አስጨናቂ ነገር ነው ያለው። እኔ አሁን ካባዬን አድርጌ፣ ነጭ ኩታዬን አድርጌ፣ ቆብ አድርጌ ስለቅ፣ ምንኩስና ደስ ሲል እንደና፣ አባ ልትል ትችላለህ። አይደለም አይደለም። ሲጀመር የምንኩስና ልኩ እኛም አይደለም ምንም ናቸው። መቃርስ ናቸው። እንዲሁ የኛውንም እንኳን ቢሆን መከራ ነው፣ ተውት። ምን ያመጻድቀናል? ውስጡን እግዚአብሔር ነው የሚያውቀው። ግን እኔ የምነግራችሁ ነገር ቸኩላችሁ አታደርጉት፣ ሁሉን ነገር ስታገቡም። እንደዚህ መዋደድ ማለት መኖር ማለት አይደለም። ስለተዋደዳችሁ ኖራችሁ ማለት አይደለም። መስከን ምን ይሆናል? ቦኑቱ እንደው አላችሁ አላችሁ መቸኮል። ቤተክርስቲያን ለመምጣት ለምን መቸኮል አያስፈልግም። ገበያ ረጋ ሲሉት አይደል? ገበያ ለአርፋጅ ብሏል የሀገራችን ገበሬ፣ በተስኪያን ለማላጅ ይላል ገበሬ። በነሱ ቋንቋ ነው በተስኪያን ያልኩ። ገበያ ለአርፋጅ፣ በተስኪያን ለማላጅ። ቤተክርስቲያን የሚጠቀመው ማልዶ ለሚሄድ ነው። ደግሞ ገበያ አርፍዶ ለሄደ ሰው ረጋ ብሎ፣ ምክንያቱም ወደ ማታ ስትሄድ አልሸጥለት ያለው ምን ይላል ዋጋ ይቀንስልሃል ማለት ነው። እና አረጋ ማለት አለብን። ቸኩላችሁ አትማሉ። እኔ እንዲሁ እንግዲህ ገሌን አያሳየኝ አይባልም አላችሁ። ነፍሳችን እንድትነሳክን እግዚአብሔር ይርዳል። መረጋጋቱን ያድላል። አባቶቻችን በሁሉ ነገር ሶስት ሰው ቢጠላችሁ አሁን ትረጋጋላችሁ። ቅዱስ አትናቴዎስን እረ ዓለሙ ሁሉ ጠላ እባክህ አሉት። እኔ እኔ ቀድሜ የጠልቸው ይላል። ምንም ሳይመስለው ማለት ነው። ዓለም ሁሉ ጠላ ሲባል እኔ ቅድሜ የጠልቸው ይላል ብሎ ዝም ማለት ምንም አይጨንቃቸውም። ቅዱስ ዳዊት ይህንን ሰላም አግኝቶት ነበረ። ምን አለ? ስለዚህ እመኒ ይጸባአኒ ታአይ እይፈራህኒ ልብ፣ ከተማ እንኳን ተነስቶ ቢዋጋኝ ልቤ አይደነግጥብኝም ይላል። ከተማ እንኳን ተነስቶ ቢዋጋኝ ያንድ ሀገር ሰው ቢጠላኝ አይሸበርም ይላል። እኛ አንድ ሰው ስላኮረፈን ሰላም እናጣለን። የጀማሪነታችን ምልክት ነው። ሰክነን ችግር የለም ነገ እንነጋገራለን። መስሎት ይሆናል መስዋዕት ይሆናል ምንም ነገር ለምን ደም አይመጣል እንዲያው ዓለሙ በመሳሪያና በጦር ሰላም ከነሳ ይልቅ እኮ እኛ ራሳችን ሰላም እየነሳ ነው ይመስል ራሳችን አቀበዝ ብዘን ልንገፋው እኮ ነው። የአቅሙን እንዳያስብ አይምሯችንን አጨናንቀን አጨናንቀን አጨናንቀን አጨናንቀን እንደዚያችን የሁልጊዜ እንደምመስላት ቴሌቪዥን አንድ ቴሌቪዥን አለ። ሁልጊዜ በምሳሌ መከራዋል ማበላል ባስተማርኩ ቁጥር እች የዱሮ ናት። አስራ አራት ኢንች ሊዮታ የምትባል ቴሌቪዥን እና ዝም ብለው ይሄ ዱሮ ነው እንትን ቪሲዲ እንደመጣ ይከፍቱና ያጫውቷል። ሲያጫውቷል ትውል ትውል ትውል ትውል እና መጨረሻ ላይ ሲዲ አስከፍተው ፕሌይ ሲላት ኖ ሲግናል ወይም ኖ ዲስክ ትላለች። ሙቅ ያለው ነው ምንም ነገር እኔ አልሰማም ማለት ነው። በቃ ብትደረግ ብትሰራ ብትደረግ ብትሰራ የሚንቀጠቀጥ ነገር ታመጣናት፣ ጸጥ ትላለች። ኖ ዲስክ። ኧረ ዲስክ አለ አስገብተናል። ኖ ዲስክ። በቃ እሺ አትልም። ለምን? ሞቀዋል። ሞቀዋል ማለት ነው። ከአቅም በላይ ተጠቅማችሁኛል ማለት ነው። አይኑሯችንም ነገር ሲበዛበት ኖ ዲስክ ይላል፣ ማሰብ ያቅተዋል። ከዚህ በኋላ በዚህ ነፍስና በቅዠት መኖር እንጀምራለን። ትርጉም የሌለው ቀን እናሳልፋለን። ትርጉም የሌለው ሌሊት እናድራለን። ትርጉም የሌለው እንቅስቃሴ ነው የምንሰራው እንዴት እንደምንኖር አናውቅም። ይመሻል ይነጋል። ሊቀመ ሊቀመ ሊቀመዘምራን ኪነጥበብ ድንቅ አድርጎ ዘምሮታል አይደል? ይመሻል ይነጋል በከንቱ ስዞር ብሎ ዘምሮታል። ድምጽ ቢኖር ይዘምርላችሁ ነበር። ስለዚህ ድምጽ ያለው ሰው ይዘምርላችኋል በኋላ ይመሻል ይነጋል ማለት እስኪ እህ በከንቱ ስዞር ይሁን ማለት ከንቱ በከንቱ መዞር ማለት ያለ መረጋጋት፣ ያለ ስክነት፣ ያለ ዓላማ መንገድ አልሞ አልባ እያለን፣ በእውነቱ ፖለቲከኞች እንኳን ሮድ ማፕ ማኒፌስቶ ይባላላቸው ፖለቲከኞች እንኳን እኛ የተንጠረጠረ የሕግ መስፈርት ያለን ወንጌል ያለችን መንገዳችን የሚታወቅ ሀገራችን የሚታወቅ መሪያችን የሚታወቅ መዳረሻችን የሚታወቅ ተስፋችን የተረጋገጠ ዋጋችን የተጨበጠ ነው። ይህንን እያወቅ መሮጥ አለብን። ለዚህ መድኃኒቱ ነፍስ ሰላም እንድትሆን እሾሃ ሊነቀልላት ይገባል። ከእግዚአብሔር ጋር መታረቅ አለባት። ሰላም አስፈላጊ የዓለም ነገሮችን በማሟላት የሚገኝ ሳይሆን ከነፍስ ላይ ያለውን እሾህ ነቅሎ በመጣል ነፍስን ወደ ፍላጎቷ በማድረስ የሚገኝ የህሊና አረወን የተረጋገጠ ሀብት ነው። ሰላም ማለት እንዲህ ነው። ይሁዳን ታስታውሳላችሁ? ጌታውን ሸጠ። ስንት ብር ይሸጠው? 30 ብር። ምን ምን ነው የሆነው? ከዚያ በኋላ ምን አጣ ይመስላችኋል? ሰላም አላጣም? አጣ ወይ? ለሰላሳ ብር ብዬ ንጹህ ደም አሳልፍ የሰጠው አላደለ። ለሰላሳ ብር ብዬ ንጹህ ደም አሳልፍ የሰጠው ተበጣበጠ። ሰላሳ ብር ፍለ ሰላሳ ብሩ ሳይኖረው ከጌታው ጋር ሳለ ሰላም ነበር። ይሁዳ ሰላሳውን ብር ይዞ ክርስቶስን ሲወጣ ሰላም አጣ፣ ተበጣበጠ። ብሩን እንኩ አላቸው። የለም፣ ሰላሙን አንድ ጊዜ ሽጦታል። ብሩን እንኩ ባካችሁ። አይ፣ አንፈልግም፣ አንዴ ሽጣህል አላሽጣህ ብሩ ተበተነ። ብሩ ያረፈበት ቦታ የደም ቦታ ተባለ። ይሁዳ ሰላሙን አጣ። ተመክሮም አልሰማ አለ። ዛፊቱ እንኳን ብትመክረው እምቢ ብሎ ታነቀ። ሆዱ ተዘረገፈ። አርባ ቀን ቆየ። ጌታ ሲያርግ ያረገለ ታረገ እኮ ሲሉት እኔን ሳያወጣ ሳያደነ ብሎ ብቅ እላለሁ ሲል ወድቆ ከመቃኑ ላይ ግንባሩ ተፈጥፍጦ ሞተ። ሰላሙን አጣው። ከፈጣሪው ጋር የታረቀው ግን ይፈራ የነበረው ቅዱስ ጴጥሮስ። ቅዱስ ጴጥሮስ አላውቀውም አለ። ግን እዚህ ሰው ጋር ነበርክ አለችው። አይ እኔ እምትይውን ሰው አላውቀውም። ወጥቶ ስባል እንዲሁ ክርስቶስን አላውቀውም እንኳን እንደሚያደርግ ሰው ብሎ አላውቀውም ማለት ኋላ እንደምን የሚለው ወጣ ጴጥሮስ ወበከየ ብካየ መሪረ። ቅዱስ ጴጥሮስም ወጥቶ መራራ ለቅሶን አለቀሰ። መራራ ለቅሶን አለቀሰ። ክርስቶስን አላውቀውም ስላለ ነፍስ ሁከት የሚገባት ክርስቶስን አላውቀውም ያለችለት ነው። ክርስቶስን ትታ ገንዘብ የተካችለት ሰላሟን ታጣለች። አለቀሰ። ሲያለቅስ ጌታ ያን ጊዜ አይ መድኃኒዓለም ቸርነት እኮ ዶሮውን አስጮኸለት፣ ቅዱስ ጴጥሮስ እንዲያለቅስ ዶሮው ሲጮህ ትዝ አለው የጌታው ቃል ሲያስታውሰው እንባው ዝርግፍ ዝርግፍ ዝርግፍ ሮ ሲወጣለት፣ ሰላም አገኙ። አላውቀውም ብሎ ነፍሱ ላይ የተከላትሾ ተነቅላ ወደቀችለት ማለት ነው። አሁን አወቀው መጣና ከትንሣኤ በኋላ ጴጥሮስ ተወደኛለ ጌታዬ እንደወድህ አንተ ታውቃለህ ብሎ ያንን ሰላም ሰጠው። ያን ሰላም ስለሰጠው ይኸውም ማዝኖላችሁ አንዲህ እሳት የምታነድ ብላቴና አላውቀውም ክርስቶስን አላውቅም ያስባለችው ይፈራ የነበረው ፈሪው የነበረው ቅዱስ ጴጥሮስ በሮም ንጉሥ በኔሮን ዘንድ ሰይፍ ሲቀርብለት እንዲያውም ቀና ብዬ ከተሰቀልኩ ጌታዬን መተካከል ይሆንብኛል፣ ዘቅዝቃችሁ ስቀሉኛል ያችን ሰላም ስላገኛት ማለት ነው። ክርስቶስ አብሮት ያለ ሰው ሳይፈሽልማቱ እስራት፣ ገንዘቡ ስደት፣ ርስቱ ነው ክርስቶስ አብሮት ላለው ሰው። ለዚህ ቅዱስ ጳውሎስ መታሰርን እንደ ክብር የሚጽፈው እኔ ቅዱስ ጳውሎስ የሚደንቀኝ እኔ ያደነኩት አይደለም፣ ቅዱስ ዮሐንስ አፈወርቅ ሲያደንቅ ሰምቼን ያደነኩኝ። ምን ይላል ጳውሎስ ሙቁ ለጊዜ ነ ኢየሱስ ክርስቶስ የክርስቶስ እስረኛ ከመሆን ከኔ ከጳውሎስ የተጻፈች መልእክት ይላል። የክርስቶስ እስረኛ ከመሆን ከኔ ከጳውሎስ የተላከች መልእክት ይሄ በክርስቶስ ፊት መታሰሩን እንደ መኩራት እንዳ ገሎ ሰልቦ እንደሚፈክር እንደሚያገር ጀግና እንዳርበኛ ይመካበታል። ለክርስቶስ መታሰር ራሱ ድል እንጂ ሽንፈት አይደለም። ሞት ራሱ መኖር እንጂ መውደቅ አይደለም ለክርስቶስ ከሆነ ክርስቶስ ሰላም ስለሆነ፣ አላችሁ እግዚአብሔር የምን ሰላም ያድላል። ሐዋርያትን ያጸናቸው ያሰላም ነበረ። ቅዱስ ጳውሎስን የሚያጸነው ያሰላም ነበረ። እንዲሁ ምንድን ነው? ወረሰይ ክቦ ለሁሉ ከመእዳው ሁሉንም እንደ ምናምንቴ ነው የምቆጥረው ይላል ቅዱስ ጳውሎስ። ሁሉንም እንደ ምናምንቴ በባልንጀሮቻችን ዘንድ እንደ ግና ጨዋታ ሆን፣ ይላል ቅዱስ ጳውሎስ። ከመኳሄላ እንደ ግና ግና ጨዋታን ይሄኛው ሲመታት ያኛው ሌላ ይዞ ጨጥ ጠብቃታል። እነ ቅዱስ ጳውሎስም አይሁድ አሰቃይተዋቸው አይዛብ ይጠብቋቸዋል፣ አይዛብ አሰቃይተዋቸው አይሁድ ይጠብቋቸዋል። እንደ ጥፍር ዕድፍ ሆን ያንን በየቦታው እንደሚደፉት በየቦታው እየገፉ ይጥሉናል፣ ይላል ቅዱስ ጳውሎስ። እንደ ዓላማ ሆን፣ ዓላማ የወታደር የጥይት መፈተኛ እንደሚሆን የማንም የጉልበት መፈተኛ ሆን። ሁሉ ለሞት ይመለከተናል፣ ሁሉ ለመግደል ያየናል። ደጅ ላይ እንደወደቀ እንጨት ሆን፣ ያ የስዕለት መፈተኛ እንደሆን የሰው ሁሉ ጉልበት መፈተኛ ሆን፣ ይላል ይሄው ሁሉ እያደረግን ምትሜነንህ ወይን ሐስር እንናቃለን፣ ግን አንዋረድም። እንቸግራለን፣ አንጨነቅም። በየቀኑ እንሞታለን። ኧረ ይገርማል! ይሄ ነገር እንዴት ነው? ሰው በየቀኑ የሚሞተው በየቀኑ እንሞታለን። ያ ቅዱስ ጳውሎስ ምክንያቱም ምን አለው? በየቀኑ ለሞት የሚያደርስ መከራ ያደርሱባቸዋል። የንን ሁሉ እያደረግን አለ። መኑ የአድገነ ፍቅሮ ለክርስቶስ፣ የክርስቶስ ፍቅር የሚቀመም ምንም የለም። እንዴት! ለምን ያልተቀሙት! ያችን ሰላም ቅዱስ ጳውሎስ አግኝቷት ስለነበረ ነፍሱን ከስጋው አስታርቆ ከፈጣሪው ጋር ተገናኝቶ ስለነበረ፣ ቅዱስ ጳውሎስ ሰው ሁሉ እየገረፈው፣ እሱ ሰላማዊ ነው። በሮም አደባባይ ለሰይፍ ሲቀርብ ፊቱን እንደ ብርሃን እያበራ እየዘመረ ነበር የቀረበው። አንገቱ ሊቆረጥ ሁሉ ደስ ብሏት። አንገቱ ተቆረጠ፣ ሶስት ጊዜ ተሽከርክር አንገቱ መሬት ላይ አረፈች። ቀጥ ብላ አየሩ ላይ ቀጥ ብላ ቆይታ መሬት ላይ አረፈች። አንገቱ ያረፈችበት ቦታ ላይ ጸበል ፈለቀ። ዛሬ ድረስ አለ ሮም ቫቲካን ውስጥ ያፈለቀው ቅዱስ ጳውሎስ ጸበሉ ያንን ሰላም አግኝተው ስለነበረ ለደቀ መዛሙርቶቻቸው አወረሷቸው። ለእነ ጢሞቴዎስ አወርሷቸው፣ ለሌሎችም ሰጥቷቸው፣ ሐዋርያትን ያጸናው ሰላም ይሄ ሰላም ነበረ። በሌለ የሚያኖር ነው። የእግዚአብሔር ሰላም በሌለ ያኖራል። በሌለ ነገር ውስጥ ሀብታም ያደርጋል። ሰራዊት ሳይኖር ደፋር ጀግና ያደርጋል። ታስረው ነገ እስከምንገላቸው ድረስ ወይም የሞት ፍርድ እስከምንፈርዳቸው እስከምንፈርድባቸው ድረስ ወህኒ ቤት ገብተው ይደሩ ተብለው ቅዱስ ጳውሎስና ቅዱስ ሲላስ እስር ቤት ውስጥ ተጥለው የእስር ቤቱ ግድግዳ እስኪነቃለቅ ድረስ በደስታ ይዘምራሉ። ወይ መታደርና ነገ ትገደላለህ ተብሎት እንዲህ ብሎ የሚዘምር ነፍስት ነው የሚገኘው። እንዲህ ብሎ ይዘምራሉ። ቤቱ በብርሃን ተሞላ። የእስር ቤቱ ደጃፍ ያለ ከፋች መዝጊያው ሳይሰበር ቦግ ብሎ ተከፈተ። ቅዱስ ጳውሎስ እና ቅዱስ ሲላስ እንዲህ እስኪነሱ ድረስ ይህ ሰላም ማን የሰጠው ሰላም ነው? ክርስቶስ የሰጠው ሰላም እና ቅዱስ ጳውሎስ ሲጽፍ ዝም ብሎ ሰላም ለእናንተ ይሁን እያለ የሚላቸው ይችን ነበረ። ሰላም ለእናንተ ይሁን። የትኛይቱ መልዕክታቱ መጨረሻ ላይ ሰላም እና ጸጋ ይብዛላችሁ ይላል። ለሮም ሰዎች ይጽፍላችሁ። እግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታይተ እገሪክሙ የሰላም አምላክ እግዚአብሔር ሰይጣን ከእግራችሁ በታች ይቀጥቅጥላችሁ ይላቸው ነበር የሰላም አምላክ እግዚአብሔር ይላቸዋል ስለዚህ እግዚአብሔር ሰላም ስለሆነ ያን ሰላም ለሐዋርያ ሰጣቸው ለሰማይታት ሰጣቸው ቅዱስ ቂርቆስ ሊታረድ ሊገደል ሊቸነከር ከንጉሱ ፊት ሲቀርብ ይገርማቸዋል እኮ ፊቱ እንደ ፀሐይ ያበራል። የሶስት ዓመት ልጅ እኮ ነው። ፊቱ እንደ ፀሐይ ነው የሚያበራው። ንጉሱ ምንድን ነው ያለው? አንተ ብሩህ ሕፃን ሰላምን የተሞላ ሰላም አንተ ይሁን ደስታ ሁሉ አለህ አለው። አዎ ለኔ ሰላም ይገባኛል፣ ለአንተ ግን ሰላም አይገባህም። አልቦሙ ሰላም ለረሲአን ይላል ኢሳይያስ። ለዝንጎች ሰላም የላቸውም ይላል። አንተ ልጅ ምላስህን የምቆርጠው አድርገው ለምን ስጋችሁን የሚገሉትን አትፍሩ ብሏል እኮ ጌታ ነው የሦስት ዓመት ልጅ እኮ ነው ያችን ሰላም አግኝቷት ስለነበረ እንዴው ይገርባችኋል እኮ አይኑን ጆሮውን ምላሱን ሁሉ ቆርጠው የጋለ ብረት ወደ ሰውነቱ ከተውበት መራራ ቅጠል በጥብጠው ወደ ጉሮሮው ሲግቱት ቃልህ ለጉሮሮ የጣፋጭ ነው ይላል ለምንድን ነው ሲባል ያንን ሰላም አግኝቶት ስለነበረ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የሰማዕታት ሕይወታቸው በእግዚአብሔር ሰላም ላይ የቆመ ነው። እንዴ ነው ደሮች ነው ያቸው እንደ ቅዱስ እሳት እየነደደ እዚህ እሳት ነው ሞረውሩሽ ሲላንድ ነው የምትለው። ወርቅ እሳትን ያጠራዋል እንጂ ምን ያደርገዋል? ያደርጋዋል ማለት ነው። ማለት እንዴት ነው ግን እሳትን መተኮሻ ሳይሆን መጥሪያ አድርገው የሚቆጥሩት የእግዚአብሔር ሰላም አብሯቸው ስላለን። እናቱ ስትፈራ፣ የቅዱስ ቂርቆስ እናት ቅድስት ኢየሉጣ ስትፈራ፣ የፈራሽ ምን ይመስላችኋል? ተስፋ ጎሏት ነበረ። ሰላም ማለት ተስፋ ነው አላልኳችሁም? ተስፋ ያለው ሰው አይፈራም።